ግንቦት 20 የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ስለ መታዘዝ። ሰው ሁሉ በበላይ ላሉ ባለ ሥልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ሥልጣን የለምና ያሉትም ባለ ሥልጣኖች በእግዚአብሔር የተሾሙ ናቸው። ለባለ ሥልጣን አልገዛም ያለ የእግዚአብሔርን ትእዛዝ እምቢ ማለቱ ነው። መገዛትን እምቢ የሚሉም በራሳቸው ላይ ቅጣትን ያመጣሉ። ሹሞች ሥራው ክፉ ለሆነ ሰው እንጂ መልካም ለሚሠራ የሚያስፈሩ አይደሉም። ሹሞቹን እንዳትፈራ ብትፈልግ መልካም አድርግ፣ እነርሱ ደግሞ ያመሰግኑሃል። አንተ ሥራህን ታሳምር ዘንድ የእግዚአብሔር መልእክተኞች ናቸውና። ክፉ ብታደርግ ግን ፍራ። ሰይፍ የታጠቁም ለከንቱ አይደለም። ክፉ አድራጊዎችን ለመቅጣት የእግዚአብሔር አገልጋዮች ናቸውና ስለዚህ ቁጣን ስለ መፍራት ብቻ አይደለም፣ ነገር ግን ስለ ሕሊና ደግሞ መገዛት ግድ ነው። ስለዚህም ግብር ታገቡላችሁ አላችሁ። ለዚህ ሥራ የተሾሙ የእግዚአብሔር አገልጋዮች ናቸውና ለሁሉም እንደሚገባው አድርጉ። ግብር ለሚገባው ግብርን ስጡ፣ ቀረጥ ለሚገባው ቀረጥን ስጡ፣ አስራት ለሚገባው አስራትን ስጡ፣ ሊፈሩት የሚገባውን ፍሩ፣ ክብር የሚገባውንም አክብሩ። ባልንጀራን ስለ መውደድ እርስ በርሳችሁ ከመዋደድ በቀር ለማንም ዕዳ አይኑርባችሁ። ባልንጀራውን የወደደ ግን ሕግን ሁሉ ፈጸመ። በኦሪት እንዲህ ብሏልና፣ አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አትመኝ። ደግሞ ሌላ ትእዛዝ አለ፣ ነገር ግን የሁሉም ራስ ባልንጀራህን እንደ ራስህ ውደድ የሚለው ነው። ባልንጀራውን የሚወድ በባልንጀራው ላይ ክፉ ሥራ አይሠራም። ስለዚህ ፍቅር የሕግ ፍጻሜ ነው። ከእንቅልፍ የምትነቁበት ጊዜ እንደ ደረሰ እወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደ እኛ ደርሳለችና፣ እንግዲህ የጨለማን ሥራ ከእኛ እናርቅ፣ የብርሃንንም ጋሻ ጦር እንልበስ። በቀን እንደሚሆን በጽድቅ ሥራ እንመላለስ። በዘፈንና በስካር በዝሙትና በመዳራትም አይሁን፣ በክርክርና በቅናትም አይሁን። ነገር ግን ጌታችን ኢየሱስ ክርስቶስን ልበሱት የሥጋችሁንም ምኞት አታስቡ። መጀመሪያቱ የሐዋርያው የቅዱስ ጴጥሮስ መልእክት። የተወደዳችሁ ወንድሞቼ ሆይ ነፍስን ከሚዋጋ ከሥጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች ደካሞችም እንደመሆናችሁ እለምናችኋለሁ። ስለሚመለከቱት ስለ መልካሙ ሥራችሁ ክፉ እንደምታደርጉ በዚያ እናንተን በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከብሩት ዘንድ በአሕዛብ መካከል አካሄዳችሁ መልካም ይሁን። ለእግዚአብሔር ብላችሁ ለሰው ሁሉ ራሳችሁን ዝቅ አድርጉ። ለንጉሥም ቢሆን ከሁሉም በላይ ነውና፣ ለመኳንንትም ቢሆን ክፉ አድራጊዎችን ሊቀጡ በጎ አድራጊዎችንም ሊያመሰግኑ እርሱ ይልካቸዋልና በመልካሙ ሥራችሁ እግዚአብሔርን የማያውቁትን የሰነፎች ሰዎችን አፍ ዝም ታሰኙ ዘንድ እንዲህ የእግዚአብሔር ፈቃድ ነውና፣ ነጻነት ወጥታችሁ እንደ እግዚአብሔር ባሪያዎች ሁኑ እንጂ ለክፋት መሸፈኛ እንዲሆን አታድርጉ። ሁሉን አክብሩ፣ ባለንጀራችሁንም ውደዱ፣ እግዚአብሔርን ፍሩት፣ ንጉሥንም አክብሩት። እናንተ ሎሌዎችም እየፈራችሁ ለጌቶቻችሁ ተገዙ፣ ለክፉዎችም እንጂ ለደጎችና ለሚራሩት ብቻ አይደለም። በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘንን ቢታገስ ጸጋን ያገኛልና። በድላችሁ የመጣባችሁን ብትታገሱ ምስጋናችሁ ምንድን ነው? ነገር ግን መልካም እየሰራችሁ የደረሰባችሁን ግፍ ብትታገሱ በእግዚአብሔር ዘንድ የምታስመሰግን ይህቺ ናት። ስለዚህ ተጠርታችኋልና፣ ክርስቶስም እኮ ፍለጋውን ትከተሉ ዘንድ ምሳሌውን ሊተውላችሁ ስለ እናንተ መከራን ተቀብሏል። እርሱ ኀጢአት አልሰራም፣ ባንደበቱም ሐሰት አልተገኘበትም። ሲሰድቡት አልተሳደበም፣ መከራ ሲያጸኑበትም አልተቃወመም፣ ነገር ግን እውነተኛ ፍርድን ለሚፈርደው አሳልፎ ሰጠ። ከኀጢአታችን ያወጣን ዘንድ በጽድቁም ያድነን ዘንድ እርሱ ስለ ኀጢአታችን በስጋው በእንጨት ላይ ተሰቀለ። በግርፋቱም ቁስል ቁስላችሁን ተፈወሳችሁ። እንደ በጎች ትቅበዘበዙ ነበርና አሁንም ወደ ነፍሳችሁ እረኛና ጠባቂ ተመለሱ። የሐዋርያት ሥራ፣ በሁለተኛው ሰንበትም የከተማው ሰዎች ሁሉ የእግዚአብሔርን ቃል ይሰሙ ዘንድ ተሰበሰቡ። አይሁድም የተሰበሰበውን ብዙ ሕዝብ ባዩ ጊዜ ቀኑባቸው፣ እየተሳደቡም ጳውሎስ የተናገረውን ቃል ተቃወሙ። ጳውሎስና በርናባስም ደፍረው እንዲህ ብለው ተናገሯቸው የእግዚአብሔርን ቃል ለእናንተ አስቀድሞ ልንነግራችሁ ይገባል። እምቢ ብትሉና ራሳችሁን ለዘላለም ሕይወት የተዘጋጀ ባታደርጉ ግን እንሆ ወደ አሕዛብ እንመለሳለን። እግዚአብሔር እስከ ምድር ዳርቻ ላሉት ሁሉ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ ብሎ አዟል እና አሕዛብም ይህን ሰምተው ደስ አላቸው። የእግዚአብሔርንም ቃል አከበሩ። ለዘላለም ሕይወትም የተዘጋጁ ሁሉ አመኑ። የእግዚአብሔርም ቃል በአገሩ ሁሉ ተዳረሰ። አይሁድ ግን እግዚአብሔርን የሚፈሩ የከበሩ ሴቶችንና የከተማውን ሽማግሌዎች አነሷቸው፣ በጳውሎስና በበርናባስ ላይም ስደትን አስነሱ፣ ከአገራቸውም አባረሯቸው። እነርሱ ግን የእግራቸውን ትቢያ አራግፈውባቸው ወደ ኢቆንዮን ሄዱ። መንፈስ ቅዱስም በደቀ መዛሙርት ላይ ሞላ፣ ደስም አላቸው። የማቴዎስ ወንጌል። መስቀልን ስለመሸከም። ከዚህም በኋላ ጌታችን ኢየሱስ ደቀ መዛሙርቱን እንዲህ አላቸው። እኔን ሊከተል የሚወድ ራሱን ይካድ፣ ጨክኖም የሞቱን መስቀል ተሸክሞ ይከተለኝ። ነፍሱን ሊያድናት የሚወድ ይጥላታል፣ ስለ እኔ ግን ነፍሱን የሚጥላት ያገኛታል። ሰው ዓለሙን ሁሉ ቢገዛ ነፍሱንም ቢያጣ ለሰው ምን ይረባዋል? ሰው ስለ ነፍሱ ቤዛ ምን በሰጠ ነበር? የሰው ልጅ መላእክትን አስከትሎ በአባቱ ክብር ይመጣ ዘንድ አለውና፣ ያን ጊዜም ለሁሉ እንደ ሥራው ዋጋውን ይሰጠዋል። እውነት እላችኋለሁ የሰው ልጅ በመንግሥቱ ሲመጣ እስኪያዩት ድረስ እዚህ ቆመው ካሉት ሞትን የማይቀምሱ አሉ። ስንክሳር፣ መናኙ ንጉሥ ካሌብ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 20 በዚች ቀን የከበረ ጻድቅ የኢትዮጵያ ንጉሥ ካሌብ አረፈ። ይህ ቅዱስ እግዚአብሔርን የሚፈራውና በፍጹም ልቡ የሚወደው ሃይማኖቱም የቀና ነው። በናግራን አገር ያሉ ክርስቲያኖችን አይሁድ እንደሚገሏቸው በሰማ ጊዜ እጅግ አዘነ። መንፈሳዊ ቅናትንም ቀና። ከዚህም በኋላ ተነሣ። ወደ ቤተ ክርስቲያንም ገብቶ በመሠዊያው ፊት ቆመ። ዓይኖቹንም ወደ ሰማይ አቀንጦ እንዲህ ብሎ ጸለየ። ፈጣሪ እግዚአብሔር ሆይ የፍጥረት ሁሉ ጌታ፣ የሚታየውንና የማይታየውን የፈጠርክ፣ መላእክት ሁሉ አዕላፈ አዕላፋት አንተን የሚያመሰግኑህ፣ ለአንተም የሚገዙ ዓይኖቻቸው ብዙ የሆኑ ኪሩቤል፣ ክፎቻቸው ስድስት የሆነ ሱራፊልም፣ ጽኑ ክብር፣ ልዩ፣ ፍጹም አሸናፊ እግዚአብሔር በቅዱሳን የሚመሰገን እያሉ ያለማቋረጥ የሚያመሰግኑ ብርሃንን እንደ ልብስ የሚጎናጸፍ የክብር ባለቤት ለሆነ የጌታችን ኢየሱስ ክርስቶስ አባቱ እግዚአብሔር ሆይ የአማልክት አምላክ የጌቶች ጌታ የጠፋ በጎችን ይመልሳቸው ዘንድ ልጅህን ይኸውም ቃልህ ነው በፈቃድህ የላከው አንተነ ተናጋሪ በግ ጌታዬ ኢየሱስ ክርስቶስ ሆይ ከአብ ከመንፈስ ቅዱስ ሳትለይ ከሰማይ የወረድክና ስለ እኛ ከመቤታችን ከቅድስ ድንግል ማርያም ሰው የሆንክ ከጨለማም ከድንቁርናም አውተህ ወደ ብርሃን ሕይወት ወደ ዕውቀት የመራሃን አሁንም ከሃዲ ወንጀለኛ ፊንሃንስ የቤተ ክርስቲያንን ልጆች እንደ በጎች በማረድ እንደገደላቸው ገደላቸው በሳትም አቃጥሎ የወገኖችህንና የርስትህን ልጆች እንዳጠፋቸው፣ እነሆ አብ ሆይ እኔ አመንሁብህ በአንድ ልጅህም በሕያው ቅዱስ መንፈስህም በመሠዊያህ ክብር ተማጽኛለሁ፣ በሃይማኖትህም ጸንቻለሁ። እነሆ ስለ አምልኮትህና ስለ ምዕመናን ወንድሞቼ ስለ ቀናው በአንድ ልጅህ መስቀል ጠላቶችህን ልዋጋቸው ወጣለሁና ካለኝታዬ እንዳታሳፍረኝ የማያውቁህም አምላካቸው ወዴት ነው እንዳይሉ ስለ በደሌና ስለ ኀጢአቴም ጸሎቴን የማትሰማ ልመናዬንም ንቀህ የምትተው ከሆነ በዚሁ ቦታ ብትገለኝ ይሻለኛል። አቤቱ መሐሪ ይቅርባይ ርኅሩኅ ርስትህ የሆኑ ምእመናንን በከሃዲያን ጠላቶች እጅ አሳልፈህ አትስጥ። እኛ ወገኖችህና የርስትህ መንጋዎች ስለሆንን ለአንተም ምስጋና እናቀርባለን። ምስጋና ገንዘብህ ነውና ለዘላለሙ። ከዚህም በኋላ ንጉሥ ካሌብ ከአገረ መንግሥቱ ወጥቶ ሄደ። የናግራንን አገር ያጠፏት አይሁድን ገደላቸው። ብዙ ታምራትም አድርጎ ስላደረገለት ሁሉ እግዚአብሔርን እያመሰገነ ወደ ሀገረ መንግስቱ በታላቅ ክብር በታላቅም ደስታ ተመለሰ። ለእግዚአብሔር ምን ዋጋ ከፍለዋለሁ? ለጌትነቱና ፍጹም ለሆነ ገናናነቱ መባ አድርጌ ነፍሴንና ስጋዬን ከማቀርብለት በቀር አለ። ከዚህም በኋላ ይህን ዓለም ንቆ መንግሥቱንም ትቶ ወጣ። ደጋጎች መነኮሳት ወደሚኖሩበት ወደ አባ ጰንጠሌዮን በተራራ ላይ ወዳለ ገዳም እስከ ደረሰ በእግሩ ሄደ። ወደ ዋሻ ውስጥም ገብቶ ሰውም እንዳያየው የዋሻውን በርዘግቶ በዚያ ውስጥ ኖረ። ከዚያችም ወጥቶ ዳግመኛ ዓለምን እንዳያይ ማለ። ከእርሱ ጋራም ያገባው እቃ የለም ከምንጣፍ ከሸክላ ጽዋ ከለበሳት የምንኩስና ልብስ በቀር ምግቡም አምባሻ ናቸው፣ የሚጠጣውም ውሃ ነው። የግብር ባለቤት ከሆነ ከእግዚአብሔር ቃል መቃብር መስኮት ላይ ይሰቅልለት ዘንድ የኢየሩሳሌሙን ኤጲስቆጶስ አባ ዮሐንስን እየለመነው ዋጋው ብዙ የሆነ የነገሰበትን ዘውድ ላከ። ወደ ዋሻውም ከገባ በኋላ ከማንም ጋር አልተነጋገረም። እግዚአብሔርንም ደስ አሰኝቶ በፍቅር አንድነት አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አባ አሞንዮስ ገዳማዊ። በዚህ ዕለት የሀገረ ቶና የከበረ አባ አሞንዮስ አረፈ። ይህም ቅዱስ ጎልማሳ ሆኖ ሳለ አባ አንጦንዮስ ወደ ምንኩስና ሲጠራው ራእይን አየ። በነቃም ጊዜ ተነስቶ ወዲያውኑ ወደ አባ ኤስድሮስ ሄደ። ከእርሱም አስኬማን ለብሶ እያገለገለውም በእርሱ ዘንድ ኖረ። ከዚህም በኋላ ወደ ደብረ ቶና ተመልሶ ለራሱ በዓትን ሠራ። በታላቅ ገድልም ተጠምቆ በቀንም በሌሊት ተጋደለ። ሰይጣንም በእርሱ ላይ ቀንቶ በሴት መነኩሴ ታምሳል ወደ እርሱ መጣ። የበዓቱንም ደጃፍ ባንኳኳ ጊዜ ከፈተለትና ገባ። ቅዱሱም ተነስተን እንጸልይ አለው። ያን ጊዜ ተንኮሉን ገለጠ። መልኩም እንደ ሰዓት ላቦት ሆነ። ቅዱሱንም እኔ ታላቅ ጦርነት አመጣብሃለሁ አለው። ከዚህም በኋላ መልኳ ውብ ወደ ሆነ ወደ አንዲት ወጣት ሴት ሰይጣን ሄዶ አነሳሳት። ቅዱስ አሞኒዮስን ከእርሷ ጋር በኀጢአት ልትጥለው ቀጭን ልብሶችን ለብሳ ወደ እርሱ በምሽት ጊዜ ደረሰች። እንዲህም እያለች ደጃፉን አንጓጓች። እኔ መጻተኛ ሴት ነኝ። መንገድንም ስቼ በምሽት ጊዜ ከዚህ ደረስኩ። አራዊትም እንዳይበሉኝ በውጪ አትተውኝ። እግዚአብሔርም ስለ እኔ ደም እንዳይመራመረህ። በከፈተላትም ጊዜ የሰይጣን ማጥመጃው እንደሆነች የላካትም እርሱ እንደሆነ አወቀ። በአምላካውያት መጻሕፍት ቃልም ገሠጻት፣ ለኀጣን ስለ ተዘጋጀ የሲኦል እሳትም አስገነዘባት። ሁለተኛም ለጻድቃን ስለ ተዘጋጀ ፍጹም ተድላ ደስታው ነገራት። ያን ጊዜም የሚላትን ታስተውለው ዘንድ እግዚአብሔር ልቧን ከፈተላት። መልካሙንም ልብስ ከላዩ አውጥታ ጣለች፣ ከእግሮቹ በታችም ሰገደች። ነፍሷንም ያድን ዘንድ በማልቀስ ለመነችው። የጠጉር ልብስም አለበሳት፣ ራሷንም ተላጭታ በገድል ሁሉ በብዙ ትሩፋትም ተጠመደች። በቀንም በሌሊትም አስራ ሁለት ጊዜ የምትጸልይ ሆናለችና በየሁለትና በየሶስት ቀንም ትጾማለች። ሰይጣንም ባረፈ ጊዜ በምነኩሴ ተመስሎ በእያንዳንዱ ገዳም ሁሉ በመግባት እያለቀሰና እያዘነ እንዲህ አላቸው። በአባ አሞኒዮስ ቤት ሴት አለችና እርሱ ከታላቅ ገድል በኋላ የአንዲትን ሴት ፍቅር ወዷአልና እርሷን በርሱ ዘንድ በበዓቱ ውስጥ ኖራለች። እነሆ መነኮሳትን አሳፈራቸው፣ አስኬማውንም አጐሳቈለ። የመላእክት አምሳል የሆነ ጻድቁ አባ እብሎን ያን ጊዜ ተነሳ፣ አባ ዮሴፍንና አባ ቦሂንም ከእሱ ጋር ወሰዳቸው። ወደ ቅዱሱ አሞኒዮስ ገዳም ደብረ ቶና ደረሱ። ደጃፉንም ባንኳኩ ጊዜ ያች ሴት ወደ እሳቸው ወጣች። እርስ በርሳቸውም የአመነኩሴ የነገረን እውነት ነው ተባባሉ። የከበረ አሞኒዮስም ሳድዥ ብሎ ስም አውጥቶላታል። ይህም የዋሂት ማለት ነው። ገብተውም ጸሎት አድርገው የእግዚአብሔርንም ገናናነት እየተነጋገሩ እስከ ምሽት ተቀመጡ። አባ አሞኒዮስም አምባሻ እየጋገረችልን ነውና፣ ተነሱ ሳድዥን እንያት አላቸው። በገቡም ጊዜ በምነድ የእሳት ምድጃ ውስጥ ቆማ እጆቿም ወደ ሰማይ ተዘርግተው ስትጸልይ ያገኟት። አይተውም፣ ስለዚህ ድንቅ ሥራ እጅግ አደነቁ። የተመሰገነ እግዚአብሔርንም አመሰገኑት። ከዚህ በኋላም አቅርባላቸው በሉ። በዚያችም ሌሊት መልአክ ስለ አባ አሞንዮስና ስለ ሳድዥ ገድላቸውን ለአባ እብሎን ነገረው። ወደዚህም ዛሬ ያደረሳችሁ እግዚአብሔር ነው የሳዲዥን ዕረፍት እንድታዩ አላቸው። ሦስት ሰዓትም በሆነ ጊዜ የሚያስጨንቅ የሆድ ዝምታ ታመመች። በእግዚአብሔርም ፊት አንዲት ስግደትን ሰገደችና በዚያው ነፍሷን ሰጠች። መልካም አገናነስም ገንዘው ቀበሯት። አባ አሞኒዮስም ትርፏቷን ሊነግራቸው ጀመረ። እርሷ በእርሱ ዘንድ አሥራ ስምንት ዓመት ስትኖር ከቶ ፊቷን ቀና እንዳላደረገች እርሱም ደግሞ ፊቷን እንዳላያት ምግባቸውም አምባሻና ጨው እንደሆነ ከጥቂት ቀን በኋላም አባ አሞንዮስ በሰላም አረፈ ለእግዚአብሔርም ምስጋና ይሁን እኛንም በቅዱሳን ጸሎት ይማረን በረከታቸውም ከእኛ ጋር ለዘላለም ትኑር አሜን ቅዱስ አሞኒ ዘና ሂሶ በዚህችም ዕለት የቅዱስ አሞኒ ርዕድ አባ ዳርማ አረፈ። ከአባ ሄሮዳና ከአባ ዘካርያስ ጋር በሰማዕትነት ለሞቱትም መታሰቢያቸው ነው። በረከታቸውም ትድረሰን ዘላለሙ አሜን። አባ ዘትረ ወንጌል በዚችም ቀን ከአባቶች መምህራን ዐሥራ ስድስተኛ የሆነ በደብረ ሊባኖስ አበምኔት ሆኖ የተሾመ የከበረ አባት አባ ዘትረ ወንጌል አረፈ። ይህም ቅዱስ ከታናሽነቱ ጀምሮ እንደ መላእክት ንጽሕናን የለበሰ ትሕትናን፣ ቅንነትን የሚወድ ነበረ። የምንኩስናንም ልብስ ከለበሰ በኋላ መልካም ገድልን ተጋደለ። በክርስቶስ መንጋ ላይም ጠባቂ ሆኖ ተሾመ። ከዚያም በኋላ በበጎ እርጅና አረፈ። ለእግዚአብሔርም ምስጋና ይሁን። በረከቱም ከእኛ ጋር ለዘላለሙ ትኖር አሜን።